የፕሬዚደንት ዶናልድ ትራምፕ ልዩ መልእክተኛ ስቲዊት ኮፍ ፑቲን ሰላም እንደሚፈልጉ ይሰማኛል ይላሉ። ሲያክሉም ሰኞ ዕለት ሳውዲ አረቢያ ውስጥ ተጨባጭ ለውጥ እንደምናይ ተስፋ አድርጋለሁ ብለዋል። ይሁንና የራሽያ ቤተ መንግሥት ክሬምሊን ቃል አቀባይ ድሚትሪ ፔስኮቭ የተቆጠበ አስተያየት ሰጥተዋል። ገና የመንገዱ መጀመሪያ ላይ ነን ብለዋል ለራሽያ ቴሌቪዥን የሪያድ የዩክሬን አሜሪካ ውይይት ጀመረው ትናንት አመሻሽ ላይ ነበረ። የዩክሬን የልዑካን ቡድን በመከላከያ ሚኒስትሩ ሩስተም ኡመሮቭ የተመራ ነው። ኡመሮቭ እንደተናገሩት ውይይቱ ቴክኒካዊ ጉዳዮች ላይ ያተኮረ ነው። ስብሰባው የኃይል መስጫ ተቋማትና ቁልፍ መሠረተ ልማቶችን ከአደጋ መጠበቅ ስለሚቻልበት ሁኔታ ላይ ያተኮረ ነበረ። ኡመሮቭ ከስብሰባ በኋላ በኤክስ ገጻቸው ባሰፈሩት ጽሑፍ ድርድሩን ፍሬያማ ሲሉ ገልጸውታል። የፕሬዚደንት ዘሌንስኪን ፍትሐዊና ዘላቂ ሰላም የመቀዳጀት ዓላማን ከግቡ ለማድረስ እየሰራን ነው ብለዋል። የጥቁር ባህር የመርከቦች ነፃና ሰላማዊ እንቅስቃሴም ድርድሩ የሚያተኩርበት አብይ ነጥብ መሆኑ ታውቋል። ሩሲያ ዩክሬን ከዚህ በፊት የእህል ምርቶቿን ከወደቦቿ ጭና ያለምንም ጥቃት ለገበያ እንድታቀርብ ያስቻላት የቀደመው ስምምነት እንዲያንሰራራ ትፈልጋለች። ስምምነቱ ለራሽያ ደግሞ የተወሰነ የማዕቀብ እፎይታ የሰጣት እንደነበር አይዘነጋም። ፕሬዚደንት ዶናልድ ትራምፕ በጋራ በሁለቱም ወገን በመቶ ሺዎች ሙት ቁስለኛ የሆኑበትንና ከ1945 ወዲህ በአውሮፓ ምድር የደረሰ አስከፊ የሆነውን ይህን ጦርነት በአስቸኳይ ለመቋጨት ይፈልጋሉ። የአሜሪካና የዩክሬን ተደራዳሪዎች ከጥቂት ሳምንታት በፊት እዚሁ ሳውዲ አረቢያ ጄዳ ውስጥ ባደረጉት ውይይት ለ30 ቀናት የሚጸና ሁሉንም አውደ ግንባሮች አካታች የተኩስ አቁም ደርሰው እንደነበረ አይዘነጋም። በወቅቱም የአሜሪካ ተደራዳሪዎች መሪ ውጭ ጉዳይ ሚኒስትር ማርኮ ሩቢዮም አሁን ኳሷ በሩሲያ እግር ስር ናት ማለታቸው አይዘነጋም ይሁንና ራሽያ ስምምነቱን ወዲያውኑ ባለመቀበል ቅድሞ ሁኔታዎች ማስቀመጧ ይታወቃል ይህ መሆኑም አሜሪካ በራሽያ ላይ ቢያንስ በአደባባይ በታየ ወይም በተሰማ መልኩ ብዙም ጫና አላሳደረችም የሚል አስተያየት ጋብጿል። ይልቁንም የትራምፕ አስተዳደር በሞስኮ ላይ ትልቅ እምነት እንዳለው ደጋግሞ እየገለጸ ነው የራሽያ ዩክሬን ጦርነትን የማስቆም ድርድሩን በግንባር ቀደምትነት የሚመሩት ልዩ ልዑክ ስቲቭ ዊትኮፍ በሳምንቱ መጨረሻ ላይ ታከር ካርልሰን ለተሰኘ የአሜሪካ ጋዜጠኛ በሰጡት ቃለ ምልልስ አሜሪካና አውሮፓ በዩክሬን ጦርነት አጀማመርም ሆነ አፈጻጸም ላይ ያላቸው አቋምና አመለካከት እጅግ የተለያየ መሆኑን አሳይተዋል። ዱባና ቅል ራሽያ ወደ ጦርነቱ የገባችው ተተንኩሳ እንደሆነና ፕሬዚደንት ቭላዲሚር ፑቲንም ቃላቸውን የሚያከብሩ ታማኝ ሰው ናቸው ብለዋል ዊትኮፍ። አውሮፓውያኑ በወገናቸው ቭላዲሚር ፑቲንን በዩክሬን ብቻ የሚመለሱ ሳይሆን ከቀናቸው ለመላ አውሮፓ ስጋት ናቸው በማለት ያምናሉ። ዊትኮፍ ከዚህ አንጻር የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር መጨረሻ ላይ ሊደረስ የሚችለውን የሰላም ስምምነት የሚያስከብርና ዩክሬን ውስጥ የሚሰማራ ወታደራዊ ኃይል ለማደራጀት የሚያደርጉትን ጥረት ኢኒዩኝ ወይም አትርሱኝ ባይነት ነው ሲሉ ውድቅ አድርገውታል ዊትኮፍ በዚህ ቃለ ምልልስ እንዳሰመሩበት ከሆነ ግጭቱን ለማብቃት ቁልፍ የሆነው ጥያቄም አሁን በራሽያ እጅ የሚገኙትን የክሬሚያ ልሳነ ምድርና አራቱን የዩክሬን ግዛቶች ኬርሶን፣ ዛፖሪጂያ፣ ዶነትስክና ሉሃንስክን ዩክሬኖች ፈቅደው ለሩሲያ ይለቁ ይሆን የሚለው ጥያቄ ነው ብለዋል። አያይዘውም ከሁለተኛው የዓለም ጦርነት በኋላ ክሬሚያ ልሳነ ምድርም ሆነ አሁን ራሺያ በአብዛኛው የተቆጣጠረቻቸው አራቱ የዩክሬን ግዛቶች የራሲያ እንደነበረ አመልክተዋል።